ሰላም ሰላም፣ ቤተሰብ እንዴት ሰነበታችሁ? ሰላም ናችሁ? ሁሉ ሰላም? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ አንድ ሌላ ቪዲዮ ይዤላችሁ ተከስቻለሁ። ዘና ፈታ እንደምትሉበት ተስፋ አደርጋለሁ። ዛሬ ምንድነው ለመቅረጽ የተዘጋጀሁት? እኔ ዛሬ ሌላ ቦታ እንደሄድኩ ነው ማርዬ የምታውቀውና፣ እሷ ቤት ነች እና የምመጣበትን ሰዓት ቆይቼ ከአምስት ሰዓት ምናምን በኋላ እንደምመጣ ነው የምታውቀው። አሁን ግን ፕሮግራሜን ጨርሼ እየተመለስኩ ስለሆነ እሷ እንደምመጣ አትጠብቅም፣ እና ምን እያደረገች እናገኛታለን። እኔ ስሄድስ ምን አይነት ስሜት ይሰማታል? ከቤት በድብቅ ካሜራ እየቀረጽኳት ነው። ባለፈው ስልኬ ላይ የሸወደች አሁን አልሸወድም። ድብቅ ካሜራ ገዝቻ አለሁ። በድብቁ ካሜራ በስልኬ ነው አክቲቭ አደርገው። ስደርስ በስልኬ አክቲቭ አደርገው እና ቪዲዮውን እሱ አታቅም እንደምት ቀርጻ አታቅም በፍጹም አታቅም አጠረጥርም። እና እስከ መጨረሻ ቀርጻት አለው በድብቁ ካሜራ። በኋላ መጨረሻ ላይ ምን እንደምትል አብረን እናያለን። ዘና በሉ ዛሬ ግን በዚህ ቪዲዮ በደንብ ዘና እንደምትሉ ተስፋ አደርጋለሁ። እንደዛኛው ቪዲዮ አይ ዛሬ ፕራንክ አላደረካት ምናምን እላችሁ እንደማትሉ ተስፋ አደርጋለሁ። ያው ፕራንክ አይደለም ግን የእሷን ስሜት እሷ ብቻ የልውል ነው ቤት እኔ ከቤት በመሆንበት ሰዓት ለምን ነው ሌላ ፕሮግራም የምትዘው ምናምን እያለች እንትን ስትል የነበረ ጠዋትና አሁን ነው የምመጣ ምናምን ምናምን እያልኳት ነው ጥያቄ ሄድኩት ለምን እሷ ከቤት ስትሆን እኔም ከቤት ስሆን እሷ ቤት እንደውን እንድትሆን ነው የምፈልገው። እሷም ከቤት ስትሆን እኔም ከቤት እንደሆን ነው የምፈልገው። እሷ እና በተለያየ ምክንያት ያው የዚህ ሀገር ኑሮ ታውቁታላችሁ። ሁላችንም በተመሳሳይ ሰዓት ረፍት አናገኝም፣ በተመሳሳይ ሰዓት ቤት አንሆንም። እሷም ሌላ ቀጠሮ ይኖራታል፣ እኔም ሌላ ቀጠሮ ይኖረኛል፣ ስራም አለ። በዚህ አጋጣሚ እሷ ስራም አቋርጣ ከፕሮግራሟም አቋርጣ ከመጣች እኔ ከቤት ቁጭ ብዬ ብቻዬን ካገኘች ደስታ ነው። እሷ ምን ትላለች? ደስ ይላታል። ምን መጣ ምናም ብላት ጮኸብኛለች። እስኪ አብረን